ሰላም ጤና ይስጥልን። ይህ ሀሳብ ዴሊ ነው። በዛሬው ሀሳብ ዴሊያችን ሁለት አጀንዳዎችን እንመለከታለን። የመጀመሪያው የጋዛ የተኩስ አቁም ስምምነት፣ እንዲሁም በግብፅ የሚካሄደውን አዲሱን ሰሚትንም እንመለከታለን። በእነዚህ ጉዳዮች ላይ አዳዲስ ያልተሰሙ መረጃዎችንም ይዘናል። በሁለተኛው አጀንዳችን በመካከለኛው ምስራቅ እየተዋለደ የሚገኘውን ጦርነት የምንዳንስስ ይሆናል። ይሄ ጦርነት በአፍጋኒስታን እንዲሁም በፓኪስታን በኩል የተጀመረ ቢሆንም ሕንድና አሜሪካ ሂደት ውስጥ አሉበት ተብሏል። ይሄ አዲስ የሚዋለደው ጦርነት ለዓለማችን ምን አይነት አስከፊ ጦስ ይዞ ይመጣል የሚለውንም እንመለከታለን። አብራችሁን ቆዩ። አዲስ ስጋት በጋዛ ውስጥ ነግሷል። ይህ ስጋት በጣም ከፍተኛ የተባለ ውጥረት አስከትሏል። እስቲ ከመጀመሪያው ጀምሮ በመረጃ እንመልከተው። ሐማስ 7ሺ የሚሆኑ ወታደሮችን ጠርቷል። በዚህ ጥሪው ላይ ለአባላቱ በላከው የስልክ ቴክስት መሰረት እንዲህ ብሏል

ጎዳናዎችን እንዲሁም አንዳንድ መንግስታዊ ተቋማትን ተቆጣጥረው እየታዩ ነው። ይህ ሂደት የሰላም ስምምነቱን እንዳያፈርስ ተሰግቷል። ምክንያቱም ሐማስ ይፈርሳል ተብሎ ሲጠበቅ መደራጀት እንዲሁም ሐማስ ከእስራኤል የሚለቀቁ ቦታዎችን በሰላም አስከባሪዎች እንዲሁም በዓለም አቀፉ ማህበረሰብ እይታ ውስጥ ይወድቃል ተብሎ ሲጠበቅ አሁን የመደራጀት ሂደት እያሳየ መጥቷል። ይሄ አዲስ ስጋት ነው ለእስራኤል። እንዲሁም ከ67 ሺህ በላይ ሰዎች ሞተዋል እስከ ዛሬ ድረስ በነበረው ጦርነት። እንዲሁም ከ18 ሺህ በላይ ንጹሐን ህፃናት አልቀዋል። ን 67,000 ፓለስኒን ን ንግ ር 18,000 ድን ጋዛ ሐማስ ን ሚስትሪ አሜሪካ እስከ ሁለት መቶ የሚደርሱ ወታደሮችን በቀጠናው ላይ ለመላክ ወስናለች። እነዚህ ሁለት መቶ የሚሆኑ ወታደሮች በቀጠናው ላይ ሲያርፉ የጋዛን የተኩስ አቁም ስምምነት ሂደትን የሚገመግሙ የሚያግዙ ይሆናሉ ተብሎ ይጠበቃል። እንዲሁም

አልሲሲ ለዚህም ሽርጉድ እያሉ ነው። የእስራኤል መንግስት በቃል አቀባዩ በኩል እንዲህ ብሏል። አርባ ስምንት ታጋቾች አሉን፣ ሀያዎቹ በህይወት እንዳሉ ይታመናል፣ እንዲሁም ሀያ ስምንቱ እንደ ሞቱ ይታወቃል ብሏል። በዚህ ሂደት ውስጥ ከአርባ ስምንት ውስጥ ሀያውን ይገኛል፣ ሀያ ስምንቱን ደግሞ ሬሳ ለመረከብ ዝግጁ ሆኗል።

ብዙ አጀንዳዎች ይነሱበታል ተብሎ ይጠበቃል። ሸርመል ሼክ ሰሚት ፎር ፒስ ኢዝ ቢንግ ኦርጋናይዝድ ባይ ዩ ዩኤስ ፕሬዚደንት ዶናልድ ትራምፕ ዲ ኢቨንት ኢዝ ሆስቴድ አንድ ቸርድ ባይ ኢጂፕሽን ፕሬዚደንት አብደልፈቴ አልሲሲ የጋዛ ፒስ ሰሚት በግብፅ እየተዘጋጀ ይገኛል። ይሄ ሰሚት በከፍተኛ ደረጃ የሚጠበቅ ሲሆን አለም አቀፍ ትኩረትም የሳበ ሆኗል። ይሄ ሰሚት ላይ አሜሪካ እንዲሁም አልሲሲ በሰፊው ይመክሩበታል ተብሎ ይጠበቃል። በጋዛ እየተካሄደ ያለው የተኩስ አቁም ስምምነት ምን ምን መካተት አለበት፣ ሂደቶች ውስጥ፣ ድጋፎች ውስጥ የሚለው በሰፊው ይካሄድበታል ተብሎ ይጠበቃል። ይህ ሰሚት ብዙ ሀገራት መሪዎቻቸውን ይልካሉ ተብሎ ይጠበቃል። ኢራን የዚህ ግብዣ ደርሷታል። ኢራን ለዚህ ግብዣ ግን ምላሽ እስካሁን ድረስ አልሰጠችም። ኢራን የሐማስ ቀጥተኛ ደጋፊ እንዲሁም ትጥቅ አስታጣቂ ስትሆን በዚህ ሰሚት ላይ አልተገኘችም ማለት የራሷ ተጽዕኖ ይኖረዋል። ምናልባትም ይሄንን አዲሱን ስምምነት አልደገፈችምም ደግፋለችም የሚባለው በዚህ ሰሚት ላይ የምታንጸባርቀው ሀሳቡ ይሆናል ተብሎ ይጠበቃል። ዘ ኢንቫይት ቱ ዘ ሰሚት ዋዝ ኦልሶ ሴንት ቱ ኢራን ኢራን ዲድ ኖት ሪስፖንድ ቱ ይጠበቃሉ ተብሎ ከሚታሰቡት ውስጥ እስራኤል ነች። እስራኤል ኔታንያሁ ሰሚቱን ስለ መሳተፋቸው ምንም አይነት ማረጋገጫ እስካሁን አልሰጡም። ደርዝ ኖው ኢሚዲየት ኮንፈርሜሽን ባውት ወር ኢስራኤልስ በንጃሚን ነትንያሁ ል ፓርቲስፔት ኢን ስ ሀማስ ስ ሰይድ ል ሀማስ ላይሳተፍ ይችላል የሚል መረጃዎች እየወጡ ነው። ይሄ ሰሚቱ የይስሙላ ወይንስ ችግርን የሚፈታ ይሆናል ተብሎ ይጠበቃል። አንደኛው ስጋት ይሄም ስለሆነ፣ እንዲሁም አሜሪካ ከሁለት መቶ በላይ ወታደሮችን በዚህ ቀጠና ላይ የምታሰፍር ሲሆን ከዚህ ውስጥ ከአሜሪካ አጋር በመሆን የሚሰማሩ ወታደሮችም እንዳሉ ተገልጿል። እነዚህ ወታደሮች የግብፅ፣ የኳታር፣ የቱርክ የዩኤኢ ወታደሮችም ጭምር አብረው ይሳተፋሉ። ይሄ ወታደራዊ ጥምረት በጋራ በመሆን በአንድ እዝ ይመራል የሚል መረጃዎች ተገኝተዋል። እንዲሁም በዚህ ቲም ውስጥ ምን ምን ወሳኝ ስራዎች ሊከናወኑ ይችላሉ የሚለው፣ የመጀመሪያው ቁልፍ ስራ በሐማስና በእስራኤል መንግስት በኩል የግንኙነት መድረክ ይዘጋጃል የሚነጋገሩበት

ትራምፕ ወደ መካከለኛው ምስራቅ በሚያቀኑበት ወቅት እንዲህ ብለው ተናግረዋል። ሁሉም ሰው በእኩል ሁኔታ የሚያስደስት ይሆናል ብለዋል። በሻርም አልሼክ ሰሚት ላይ እንዲሁም በጋዛ እስራኤል ሂደት ላይ ትልልቅ አንኳር የተባሉ ስጋቶች እየተነሱ ነው። ከነዚህ ስጋቶች ውስጥ የመጀመሪያው ሐማስ በታማኝነት ትጥቁን ይፈታሉ ወይ? ሐማስ ይሄ ሁሉ ዋጋ የከፈለበትን ትጥቆቹን ያስረክባሉ ወይ? እንዲሁም ሐማስ ምን አይነት መተማመኛ ቢኖረው ነው ዳግም ላለመጠቃቱ ያለው መተማመኛ ቢጣስ የሚለው ከፍተኛ ጭንቀት ፈጥሯል። እንዲሁም እስራኤል ሐማስ ከፈታ በኋላ ዳግም ጥቃት ላለ ማድረሷ ምን ማረጋገጫ አለ? ከዚህ በፊት እስራኤል እንደዚሁ በጋዛ ውስጥ ያሉ ታጣቂዎች ትጥቅ ከፈቱ በኋላ በሰበባ በአስባብ ጊዜን ከወሰደች በኋላ ጥቃት እንደምትፈጽም ይታወቃል። ለዚህስ ዓለም አቀፉ ማህበረሰብ ምን አይነት ምላሽ ይሰጣል ተብሎ ይጠበቃል? እንዲሁም ሐማስ ስም ቀይሮ ሊመጣ ይችላል የሚል ከፍተኛ ስጋት አለ። በዚህ ሰዓት ላይ ሐማስ እስራኤልን መቼም አያምንም። እስራኤል ጠፍታ በእስራኤል መቃብር ላይ ቆሞ ካላረጋገጠ በቀር ትጥቅ አይፈታም። ምክንያቱም የሐማስ አንደኛው ማኒፌስቶ ኢየሩሳሌምን መቆጣጠር ድረስ ስለሆነ፣ በዚህ ስምምነት ውስጥ ሐማስ ሙሉ በሙሉ ራሱን ያከስማል ተብሎ አይጠበቅም። እንዲሁም በጋዛ ውስጥ አዲስ የእርስ በእርስ ጦርነት ያጋጥማል ተብሎ ይጠበቃል። ይሄ የእርስ በእርስ ጦርነት አስከፊ፣ ለመቆጣጠርም አዳጋች ይሆናል። ይሄ ከሚታሰበው የእርስ በእርስ ጦርነቶች ውስጥ የመጀመሪያው ሐማስ በላከው ሜሴጅ ውስጥ የመጀመሪያ የታየው ነው። ይሄም ጋዛን ከእስራኤል ደጋፊዎች ነፃ እናደርጋለን ይላል። ሐማስን በጋዛ ውስጥ የሚቃወሙ ብዙ ኃይሎች አሉ። ስለዚህ ከእነሱ ጋር የግንባር ጦርነት ይጀምራል ተብሎ ይጠበቃል። ሁለተኛ በእስራኤል ወታደሮች የተለቀቁ ቦታዎችን ለሚቆ- ለመቆጣጠር በሚያደርገው ሂደት ውስጥ ግጭት ሊፈጥር ይችላል የሚል እሳቤ ተነስቷል። ይሄ እሳቤ ግጭት የሚፈጠረው እስራኤልን መንግስት ከዚህ በፊት ሲደግፉ የነበሩ እንዲሁም ሐማስ ከፍተኛ ቀውስ ፓላስታይኖችን ጥሏል ብለው ከሚያምኑ አካላት ጋር የትጥቅ ትግል ሊፈጥር ይችላል ተብሎ ይጠበቃል። እነዚህ አካላት መሳሪያዎቹን አስረክቡ አታስረክቡም ውስጥ ከሐማስ ጋር ሰጣ ገባ ውስጥ ይገባሉ ተብሎ ይጠበቃል። በቅርቡ ሐማስ ለእስራኤል ይሰልላሉ ጆሮ ናቸው ያሉ ያላቸውን አካላቶች በአደባባይ ሲረሽን ታይቷል። ይሄም በሰፊው ከዚህ በኋላ ሐማስ የጅምላ ግድያዎችን ሊያደርግ ይችላል ተብሎ ይጠበቃል። እንዲሁም ሐማስ በአሁን ሰዓት ላይ ታጋቾችን ለቋል። እነዚህ ታጋቾች በከፍተኛ ደረጃ ረሃብ፣ ችግር፣ ቶርች የተደረጉ ናቸው ተብሎ ይታመናል። እንዲሁም የእስራኤል መንግስት ይሄን ሂደት በፍጹም እንዳያደናቅፍ የሀገር ውስጥ የፖለቲካ ተፎካካሪዎች ከፍተኛ የተባለ ጫና እያደረሱ ይገኛሉ። የእስራኤል የጋዛ ጉዳይ በሰፊው ተስፋም እንዲሁም ተስፋው ሊያጨልም ይችላል የሚባል የጦርነት አቧራም እያንዣበበ ይገኛል። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት ታጅበን እናስተዋውቅሎ። በ0995068772 ወይም በ011125030 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ፣ ሁሉም ነገር ከሀሳብ ይጀምራል። ሁለተኛ ጉዳያችን በአፍጋንና በፓኪስታን በኩል እየተፋፋመ የመጣው የድንበር ላይ ጦርነት ይሆናል። ታሊባን ኤንድ ፓኪስታኒ ፎርሰስ ሃቭ ትሬድድ ፋየር አክሮስ ዘ አፍጋን ቦርደር ዊዝ ታሊባን ኦፊሺያልስ ሴይንግ ዜር ፎርሰስ ካፕቸርድ ትሪ ፓኪስታኒ ሚሊተሪ አውትፖስትስ። ይሄ በመካከለኛው ምስራቅ አዲስ ጦርነት እየተዋለደ ይገኛል ተብሏል። በዚህ ጦርነት ውስጥ ሀምሳ ስምንት የፓኪስታን ወታደሮች ሞተዋል። ሁለት መቶ የታሊባን ተባባሪዎችም ተገለውበታል። ይሄ በድንበር አካባቢ ላይ የተከፈተው አዲሱ ጦርነት ሊሰፋ ይችላል። አድማሱም ሊሰፋ ይችላል፣ ተዋናዮቹም ሊጨምሩ ይችላሉ ተብሎ ይጠበቃል። ጦርነቱ የተጀመረው በአፍጋኒስታን ድንበር አቅራቢያ ነው። እንዲሁም የአፍጋኒስታን የውጭ ጉዳይ ሚኒስቴር እንዲህ ብለዋል፣ ዲፕሎማሲን እንቀበላለን፣ ግን ግን ወታደራዊ ዩኒፎርም የለበሱ አካላትን ግን አንቀበልም ብለዋል። በዚህ ንግግራቸው ላይ እኛ ነፃ ሀገር ነን።

ሰፊ እጅ እንዳላት ይታመናል። እንዲሁም ህንድ ለመጀመሪያ ጊዜ የአቋም ለውጥ አድርጋለች። ይሄም ታሊባን ለብዙ አስርት ዓመታት ስትደግፍ እንደነበር ይታወቃል። ነገር ግን አሁን ግንኙነቱ አደጋ ላይ የወደቀ ይመስላል። ህንድ አዲስ አቋም ለመያዝ እየሞከረች ይገኛል። New Delhi is taking a pragmatic approach by engaging the Taliban.

ተጨማሪ መረጃ ግን ከመስጠት ተቆጥቧል። አፍጋኒስታን አኪዩዝድ ፓኪስታን ኦፍ ብሪቺንግ ኢትስ ኤር ስፔስ ኦቨርናይት ኤክስፕሎዥንስ ወር ሄርድ ኢን ካቡል ዘ ታሊባን ኮንፈርም ዘ ብላስትስ በት ዴ ዲድንት ሼር ኤኒ ሞር ዲቴይልስ። ቲቲፒ የተባለ አሸባሪ ቡድን የቀውሱን ሀምሳ ፐርሰንት በላይ የሚሆኑን ድርሻ ይወስዳል። ፓኪስታን አሸባሪዎችን ትረዳለች ሲል የአፍጋን መንግስት በተደጋጋሚ ይወቅሳል። እንዲሁም ፓኪስታን በአየር ጥቃት ቲፒፒ የያዛቸውን ቦታዎች መርጬ ነው ያጠቃውት ስትል ተናግራለች። ይሄ ታማኝነት የሌለው እንዲሁም የአየር ጥቃቱ ዋና ከተማንም ጭምር ከፍተኛ የስጋት ቀጠና እያደረገ ሆኗል። እንዲሁም የአፍጋን መንግስት የአጸፋ እርምጃ እየወሰደ ይገኛል። በዚህ እርምጃዎች ውስጥ እስካሁን ድረስ ከአስር በላይ የፓኪስታን ወታደሮችን መግደሉን አሳውቋል። እንዲሁም አሜሪካ ጦርነቱን በሰፊው እየተከታተለችው ትገኛለች። አሜሪካ በዚህ አካባቢ ላይ ከፍተኛ የሆነ ፍላጎት እንዳላት ይታወቃል። ይሄ ጦርነት እየተስፋፋ ከሄደ ህንድም አሜሪካም የግል ጥቅማቸውን ለማስከበር ይገቡበታል፣ ተብሎ ይጠበቃል። በአፍጋንና በፓኪስታን ድንበር አቅራቢያ የተከሰተው ጦርነት ሰፊ የተባለ የኢኮኖሚ ውድቀትና ሌሎችም አካላቶችን ይከታል፣ ተብሎ ይጠበቃል። በዚህ ጦርነት ውስጥ ቲፒፒ እንደ አዲስ ሊጎለብት ይችላል ተብሎም ይጠበቃል። መካከለኛው ምስራቅ አሁንም ከጦርነት ሊድን አልቻለም። ሀሳብ ዴሊ የዛሬን ይህን ይመስል ነበር። በቀጣይ በሌሎች አዳዲስ ፕሮግራሞች እስከምንገናኝ ድረስ ሰላም ይሁኑ።